አንድ ቁጭ ብለህ ትንሽ ነገር ያለው ብለህ ለሁለት ደቂቃ ያለው ብለህ አምስት ደቂቃ ወይም አስር ደቂቃ ሰላሳ ደቂቃ ልትቆይ ትችላለህ። እንደ መሰለህ እንትን አደረግከው ሰበሰብከው ሙሉ ቀን ዘጠኝ ሰዓት የሚቆያለ የሚቆያለ እና ሦስት ሰዓት ላይ ማታ አልጋው ላይ ሆኖ ጀምሮ ድንገት ሰዓቱን ሲሆን ዘጠኝ ሰዓት ሆኗል እኮ። ይሄ ነገር አይጎዳንም ወይ አዳዲስ ነገሮች ፈጥረን ለመስራት ሳንች አያግደንም ወይ? የሚለው በዚህ ሀሳብ ስጥበት ጥሩ ነው። ምናልባት አዎ፣ በደንብ ነው የሚያግደን። ከብዙ ነገር ትኩረታችንን እንዳልኩ፣ የትኩረት መጠናችንን ይሰርቃል። ለጤናም፣ ለዓይናችንም፣ ለብዙ ነገር አሁን ይሄ ነው ይሄ ነው ብል የጤና ባለሙያ አይደለሁኝም፣ ነገር ግን ከምናያቸው ነገሮች አንጻር ቀላል አይደለም የሚያመጣው ነገር። ብዙ ፎሎወር አለ። ኦኬ፣ አንድ ሚሊዮን ሁለት ሚሊዮን ሶስት ሚሊዮን ፎሎወር ሊኖርህ ይችላል። ባል ሊደረግ ይችላል፣ ሊዘጋ ይችላል። የዛ ሰዓት መሴ ማን ነው የዛ ሰዓት ያ ኢንፍሉዌንሰር ማን ነው? የምር ከዜሮ ተነስቶ እንደ አዲስ ማድረግ ይችላል። እንደ አዲስ እስካሁን ድረስ የከፈለውን ዋጋ መክፈል ይችላል። ያ ሁላ ነገር አለ። ሰው ወደ ፐርሰናሊቲ ይመጣል ማለት ነው። አንድ ነገር ላይ በትዕግስት መቆየት ትችላለህ ወይ? አንዳንድ ሰዎች አንተን ፎሎ የሚያደርጉህ ምናልባት ከነሱ ጋር የሚገናኝ ነገር ስላቀረብክ በዛች ጉዳይ ብቻ ወደውት፣ በስሜት አይደለም የምንሄደው። ያቺ ስሜት ተነክታ ወይ ያስደስታቸው? ወይ አስቀሃቸው ወይ ደግሞ አሳዝነሃቸው ምናምን ፎሎ ሊያደርጉ ይችላሉ። ከዛ በኋላ ቼክ ያደርጉ መሴ የሚል ሱፍ ቢኖርህ መሴ ሱፍ ምን ያህል በቃ አንተ ላይ ያምራል፣ አንተ ላይ ይሄዳል። ዩ ኖ ፐርሰናል ብራንድህን ገንብታል። ሰው የሚገዛው ልብስህን አይደለም፣ አንተን ነው የሚገዛህ። ለምን መሴን ያምነው አለ። አሁን እኮ እየተሸጠ ያለው ምርት አይደለም። አሁን እየተሸጠ ያለው እምነት ነው።